ሰላም እንዴት ናችሁ? ይህ ቻናል እንደምታውቁት ትምህርታዊና ጠቃሚ የሆኑ የቴክኖሎጂ መረጃዎችን እያነሳን የምናጋራበት ሰዓታችን ነው። ለዛሬው ፕሮግራማችን የመረጥነው ርዕስ ሪሜዲያል ነው። ስለ ሪሜዲያል ጉዳይ አንዳንድ ነገሮችን እላቸዋለሁ። ከዚህ ቀደም የሰራነውን በሪሜዲያል ዙሪያ የሰራነውን ቪዲዮ ያላያች ተማሪዎች ካላችሁ፣ ግቡና ቸክ አድርጉት። እዛ ቪዲዮ ላይ ሪሜዲያል ምን እንደሆነ ተማሪዎች ሪሜዲያልን ቢማሩ ባይማሩ ሲማሩስ እንዴት ይሆናል በግል ኮሌጅ በኩል በመንግስት ዩኒቨርሲቲዎች ስለ መቁረጫ ነጥብ ወዘተ ብዙ ሀሳቦችን አንስተንበታል። በዛሬው ቪዲዮችን ደግሞ የምንመለከተው ሪሜዲያልን የተመለከተ ከእናንተ የቀረቡ በባለፈው ያልተነሱ ሀሳቦች አሉ። በተለይም ዋነኛው ጉዳይ ሪሜዲያል ተማሪዎች የሚያነቡት የሚፈተኑት ኮንቴንት ምን አይነት ኮንቴንት የሚለውን ነው የምነግራችሁ። እንደምታውቁት ሪሜዲያል የተጀመረው 2015 ዓ ም ላይ ነው 2015 ዓ ም ጀምሮ እናንተ አሁን አራተኛ ባዥ ናችሁ በሪሜዲያል እንትን አራተኛ ባዥ ናችሁ እና መጀመሪያ ሲዘጋጅ የተዘጋጀ ሞጅል አለ ኮርስ ኮንቴንት አለ ከዘጠነኛ ክፍል እስከ አስራ ሁለተኛ ክፍል ባሉት ኦልድ ካሪክለም ቶፒኮች ላይ አንዳንድ ቻፕተሮች ተመራርጠው ከዘጠነኛ ክፍል የሆኑ ቻፕተሮች ከአስር ተመራርጠው ነው የተዘጋጀው። በእንግሊዥም በማተስም ፊዚክስ፣ ባዮሎጂ፣ ኬሚስትሪ፣ ሂስትሪ እና ጂኦግራፊ ማለት ነው። ኢኮኖሚክስ ሜይ ቢ በዚህ ዓመት ሊጨምር ይችላል እንጂ ከአሁን ቀደም ኢኮኖሚክስ የሚባል አልነበረም ማለት ነው። እና እስካሁን የነበረው ይሄ ነው። በዚህ ዓመት እና በባለፈው ዓመት ግን አስራ ሁለተኛ ክፍል አዲስ መጽሐፍ የተማሩ ተማሪዎች ናቸው የነበሩት። አዲስ መጽሐፍ ስለተማሩ እነዚህ ተማሪዎች የሚል ነገር ተነሳ። ሪሜዲያል ማለት ማካካስ ነው ተምረው ያለፉትን ነገር ድጋሚ እንዲማሩት ማድረግ ድጋሚ ድል መስጠት ስለሆነ፣ አስራ ሁለተኛ ክፍል በአዲሱ የተማሩ ተማሪዎች እንዴት ይደረጉ ሲባል ትምህርት ሚኒስቴር አዲስ ሞጅል አወጣ። ይህ አዲስ ሞጅል ሳይሆን ኮርስ ኮንቴንት ነው የሚባለው። ያው ሞጅል ከግቢ ግቢ ይለያል፣ ግን ኮርስ ኮንቴንት ነው። ሪፈረንሳችሁ ቴክስት ቡካችሁ ነው። ከቴክስት ቡካችሁ ውጭ አይወጣም። ለምሳሌ ቦንዲንግ የሚል ኮንቴንት ካለ ስለ ቦንዲንግ ቴክስት ቡካችሁን ሄዳችሁ ሪፈር ማድረግ ነው። እሱ ነው ሀሳቡ። እንደዛ ነው እና አስራ ሁለተኛ ክፍል እኛ በኒው ካሪክለም የተማርን እያሉ ቅሬታ ማቅረብ ሲጀምሩ ትምህርት ሚኒስቴር ከዘገየም ቢሆን አዲስ ሞጁል አወጣ። ነገር ግን ምንድን የተፈጠረው አዲስ ተዘጋጅቶ የወጣው ሞጁል ደግሞ ሙሉ በሙሉ ከግሬርና ይነስ ከግሬር ሲሆን በኒው ካሪክለም ቤዝ ተደርጎ የተዘጋጀ አሁን ለእናንተ የምነግራቸው ዋናው ፖይንት ይሄ ነው እንግዲህ ሙሉ በሙሉ በኒው ካሪክለም ቤዝድ የተዘጋጁ። እነዛ ተማሪዎች ደግሞ ከግሬድ ናይን እስከ ኤለቨንዝ ድረስ የተማሩት በኦልድ ካሪክለም ነው። ሶ ምን ይደረግ ተባለ፣ ባለቀ ሰዓት፣ በጣም ከዘገየ ነው። ብዙ ጊዜ ሪሜዲያል እኛ አሁን ከአሁኑ ጀምረን ከመስከረም ጀምረን ሀሳብ እንነግራቸዋለን እንጂ መንግስት ፈተና አንድ ወር ሲቀረው ሁለት ወር ሲቀረው ነው ይህን አንብቡ ፈተና የሚወጣ ዚ ጊዜ ላይ ነገራቸው። የዛኔ ነው ሰው የባለፈውን ዓመት ቤዝድ በማድረግ በዚህ ዓመትም ቀድማቸውን እንድትዘጋጁ ለማድረግ ነው ዛሬ የመጣወት ሰው ብናላቸው፣ በኋላ ላይ ሁለት ሞጅል ሆነ ማለት ነው። 2015 ዓ ም የተዘጋጀው ሞጅል አለ፣ ሙሉ በሙሉ ኦልድ ካሪክለም ቤዝድ ነው። 2017 ዓ ም የተዘጋጀው ሞጅል አለ፣ እሱ ደግሞ ሙሉ በሙሉ ኦልድ ቡክ ቤዝድ ነው። ኦልድ ካሪክለም ባለቀ ሰዓት ለፈተና አስራ አምስት ቀን አንድ ወር ሲቀረው ምናምን ነው በባለፈው ዓመት አስራ ሁለተኛ ክፍል በኒው ካሪክል የተማሩ ተማሪዎች ስላሉ አስራ ሁለተኛ ክፍል ላይ ብቻ ከአዲሱ ሞጅል ተባለ በአንጻሩ ደግሞ ከዘጠነኛ ክፍል ከአስራ አንደኛ ክፍል ካሉ ኮንቴንቶች ደግሞ ከድሮው የሪሜዲያል ሞጅል ወይም የሪሜዲያል ኮርስ ኮንቴንት ላይ ፈተናው የሚዘጋጅ ይሆናል ብሎ መቶ ፐርሰንት ከማካከል እንደሚሰጥ ፈተናው ተነገረ ማለት ነው አሁን ከዚህ መሰረት በማድረግ ከእናንተ በእናንተ ጊዜ የሚተገበረው ደግሞ ምን ይመስላል የሚለውን እንገራችሁ። በቅድሚያ የምትይዙልኝ ሁለት ሞጅል ነው ያለው። ኦልድ ሞጅል አለ፣ አዲስ ሞጅል አለ። ኦልድ ሞጅል ኒው ካሪክለም ኦልድ ካሪክለም ቤዝድ ነው። ኒው ሞጅል ደግሞ ኒው ካሪክለም ቤዝድ ነው። አስራ ሁለተኛ ክፍል ኒው ካሪክለም መሆኑ አያጠራጥርም። ሁሉም ቦታ በኒው ነው የተማረው። አስራ አንደኛ ክፍል በምንመጣበት ጊዜ የሆኑ የሆኑ ትምህርት ቤቶች ቅልቅል ነው አይደለም። በዚህ ዓመት ማትሪክስ ትፈተኑ። አስር እና አስራ አንደኛ ክፍል ኦልድ እና ኒው ካሪክለም ኮመን ነው የተባለ አይደለም፣ በሁለቱም ቦዝ ነው የተባለ ምን ይደረጋል ማለት ነው። በባለፈው አስራ ሁለተኛ ክፍል ለተማራቸዋቸው ከአዲስ ሞጁል ነው የተባለው። በዚህ ዓመት ደግሞ አስራ ሁለተኛ ክፍል ለተማራችሁት ከአዲሱ ሞጁል ይሆናል። ቶፒኮች የሚመረጡት ከአዲሱ ሞጁል ይሆናል። አስረኛ እና አስራ አንደኛ ክፍል ደግሞ ከአዲሱና ከድሮ ሞጁል አስር እና አስራ አንድ ላይ በጋራ የሚገኙ ኮንቴንቶች ይመረጣሉ። ዘጠነኛ ክፍል ላይ ደግሞ ስንመጣ ዘጠነኛ ክፍል ሙሉ በሙሉ ኦልድ ካሪክልም ላይ ስለሆነ ኦልድ ሞጅል ይሆናል ማለት ነው። ሀሳቡ ብዙ ላይ ይገባችሁ ይችላል። ያልኩ ያለሁት ነገር ሀሳቡ ብዙ ኮምፕሌክስ ሊሆንባችሁ ይችላል። አሁን የምናገረው ለምንድነው እርግጠኛ ናቸው ወይ ትምህርት ሚኒስተር? ትምህርት ሚኒስተር ስለ ሪሜዲያል ጉዳይ በጣም ዘግቶ ነው የሚናገረው። እንደ ትልቅ ትኩረት አድርጎ ስለማይወስደው በጣም ይዘገያልና አንድ ወር ሲቀረው ምናምን፣ በባለፈው ዓመትም የተስተዋለ ጉዳይ ስለሆነ ሰው ከባለፈው ተምረን ለእናንተ መረጃ እንስጣችሁ ነው። ኒው ሞጁልና አንብብ ብትሉ ኦልድ እኔ የተማራችሁ ከግሬድ ናይን እስከ ኢለቨንስ ድረስ እስከ ያው ኮመን ስለሆነ አንዳንዶች በአዲስ አንዳንዶች በኦልድ ነው አይ ሙሉ በሙሉ ኦልድ እና እምብ ብትሉ ደግሞ አዲስም የተማሩ ልጆች አሉ። አስራ አንደኛ ክፍል አስራ ሁለተኛ ክፍል አስረኛ ክፍል ኢቭን አዲስ የተማሩ ልጆች አሉ ሰው ኮመን ሆኖ ይዘጋጃል። እናንተ ኮመን ሆኖ የሚዘጋጁ ቦታዎች አሉ፣ በኦልድ ብቻ የሚዘጋጁ አሉ፣ በአዲሱ ብቻ የሚዘጋጁ አሉ። አይ ከዚህ ሁሉ ጭቅጭቅ እኮ ትምህርት ሚኒስቴር አዲስ ኮርስ ኮንቴንት ቢያዘጋጅ እናንተን ታሳቢ አድርጎ እነዚህ ቻፕተሮች ይመጣሉ ይመጣሉ ብሎ ቢያዘጋጅ በጣም መልካም ነገር ነው። ግን አዲስ ሞጅል ስላዘጋጁ ልክ እንደ ባለፈው አመት ደብዳቤ የሚጽፉ ይመስልናል። ካዘጋጁ ሰየው በዛን እንሄዳለን። ግን ካላዘጋጁ እራሳቸው ኮንቴንቶቹን መርጠው ካላኩል እንዴት ነው የምናደርገው? በባለፈው አመት እንደነበረው በደብዳቤ ብቻ እንደዚህ ብለው የሚገልጹ ከሆነ ሪሜዲያል ትሪክስ የቴሌግራም ቻናል ላይ በፒዲፍ መልኩ አዘጋጅተን ከነገ ጀምሮ ልታነቧቸው የመስችሉ ኮንቴንቶችን ከኒው ካሪክለም ከኦልድ ካሪክለም ኮመን የሆኑትን፣ በአዲስ የሚዘጋጁትን፣ በኦልድ የሚዘጋጁትን ብቻ ለያይተን እናስቀምጥላቸዋለን ገብታችሁ ማግኘትና ዝግጅታችሁ መጀመር እንደምትችሉ ልገልጽላቸው እወዳለሁ። የሪሜዲያል ትሪክስን የቴሌግራም ቻናል ጆይን አድርጉ እና የሞጁል ጉዳይ ሁሌ አጨቃጫቂ ነው። ትምህርት ሚኒስቴር በተለይ ይዘገያል። በጣም ኬርለስ ሆኖ አመቱ ሙሉ ጸጥ ብሎ ያሳልፍና ፈተና አንድ ወር ቀረው ምናምን ሲባል ፈተና የሚወጣው ከዚህ ከዚህ ነው ይላል ማለት ነው ባለቀ እና ይህ ችግር እንዳይገጥማችሁ ላሳውቃችሁ ብዬ ነው የሪሜዲያል ትሪክስን የቴሌግራም ቻናል በመቀላቀል እንዲሁም የዩቱብ ቻናል አለ እሱም ጆይን በማድረግ እዛ ላይ ሙሉ መረጃዎችን ማየት ትችላላችሁ ስለ እያንዳንዱ ኮርስ ገለጻም ይሰጣል የሪሜዲያል ጂኦግራፊ ምን ይመስላል ተማሪዎች ከመመልኩ ቢዘጋጁ ይሻላል እንዲሁም ከዚህ ቀደም ሪሜዲያል ላይ ከፍ ያለ ውጤት የሰሩ ለምሳሌ ናቹራል ከአምስት መቶ ተፈትነው ከአራት መቶ በላይ የሰሩ ተማሪዎች አሉ። ሶሻል ላይ ከአራት መቶ ተፈት ነው ከሶስት መቶ በላይ ያገኙ ተማሪዎች አሉ። እነሱም ደግሞ ከእነሱ ጋር ኢንተርቪው እያደረግን በሪሜዲያል ትሪክስ የዩቲብ ቻናል የዘነላቸውን መጣለን ልምዳቸውን ያካፍሉናል። በባለፈው እንዳልኳቸው ሪሜዲያል አስፈላጊ ነው። አንድ ተማሪ ወደ ዲግሪ መርሃ ግብር ለመምጣት ሁለት አማራጭ ነው ያለው እሱም ሪሜዲያል ማለት ያለዛ፣ ደግሞ ሶስት ዓመት ዲፕሎማ ተምሮ እንደገና ወደ ዲግሪ መሄድ ነው። ሰው ይህን ነገር ከግምት ውስጥ እንድታስገቡ ምልክቴን በድጋሚ ላስተላልፍላችሁ እወዳለሁ። የሪሜዲያል ትሪክስን የቴሌግራም ቻናል ሪሜዲያል ትሪክስ ብላችሁ ሰርች ስታደርጉ 33 ሺ በላይ ሰብስክራይበር ያለው ቴሌግራም ቻናል አለ እሱን መቀላቀል ትችላላችሁ።